አሳዘነኝ፣ አትበይ። ወላሂ ላዚም እኔ ባገኘው ማለት ነው በላዩ ላይ ነበር አሲድ የሚደፋበት። ምን ታመጫለሽ ነው? ባለፈው መቶ አበጋዝን እንደዚህ ላደረገልኝ። እንደሰማቸሁት እንግዲህ ማለት የባለፈው አንዲት እንደዚህ ብላለች፣ አበጋዝን እንደዚህ ላደረገልኝ መቶ ሺህ ብር ከፍላለሁ ማለት። ምን ላደረገ ለገደ አልጨርሰውም አበጋዝን ለገደል፣ ውይ እኔ ጻፍኩት ተናገርኩት ማለት ነው። እሱን እንደዚህ ላደረገልኝ መቶ ሺህ ብር ከፍላለሁ አለ ወላሂ ብላ ኮን ወላሂ ብላ አታፍርም። አሁን ደግሞ ወላሂ ብላ እሱን እኔ ባገኘው እንደ ማውራት መሰለሽ፣ እንደ ማድረግ። እናንተ እኮ ከወሬ አታልፉም። በቃ ከወሬ ሚዲያ ላይ ከመለፍለፍ ቲክቶክ ላይ ላይቭ ላይ ተሰቅላችሁ ምናምን። ማነው ግን መሰቀልን ቲክቶክ ላይ ማነው ያስተማራችሁ? ከዚህ አታልፉም እንዴ ጭራሽ። እሱን ባገኘው በየትኛው ሞራላችሁ ሲጀምር፣ በየትኛው አቅማችሁ ነው? እሱን ባገኘው አሲድ እደፋበታለሁ። ቆይ ልጁ ምን አደረገም? እነዚህ ልጆች ስንት የቆይ እናንተ ምን ብትሆኑ ነው ምን ብትደረጉ ነው የሚገባቸው? እኛ መረጃ መጣን ነገር ናችሁ። እነሱም ነገሯቸው የሚሰሩት ስራ ነው ቪዲዮ ነው ገለገንዘብ ነው። በቃ በጣም የሚያስጠላ ትምህርት የሌለው ባሏን ጥላ ሄደች። ዛሬ ደግሞ ትናንትና ምንድን ያላበጋዝ ደመቁ ቤት አላደረችም ላ ያለው እንግዲህ ተመልከቱ። ባሌ የተባለ ሰው ጥላ ሌላ ቦታ ነው የምትማሩት እንደዚህ ነው በቃ ባለን ጥሎ መሄድ በባላ ሌላ ወንድ ምናምን በቃ ይህን ነው እያስተማሩ ያሉት ግን እነሱ ስራ ያኔ ብር ስለሚወዱ ስራ ነው እያሰሩ እነሱ የውሸት ቪዲዮ ለሚሰሩት እናንተ እንደዚህ ነው ያክል መቀደድ ወላ ምን አለ ወላ ባትሉ በቃ እናንተ ሙስሊም አሰዳቢው በነገራችን ላይ እዚህ ጋር ሚዲያ ላይ የማያችሁ ሙስሊሞች ማለት ነው የእውነት ክርስቲያኖች ይሻላሉ ትንሾች ናቸው በሚዲያ ላይ የማያችሁ የመዲያን ቅናሞች የሆናችሁ ሙስሊሞች ማለት ነው አላማ የላችሁ። ተግባር የላችሁ፣ መለፍለፍ በቃ ምንም ነገር የላችሁ፣ አእምሮ የላችሁ። በቃ ባዶ ነገር ተሸክማችሁ ነው የምትሄዱት። በቃ ምን ማድረግ እንዳለባችሁ አታውቁ፣ አሰዳቢዎች ናችሁ። አሁን ባለፈው ወላሂ እንደዚህ አደርጋለሁ ብላ ተቀደደች። አሁን አንቺም ወላሂ ምንድን ነው ያለችው? ጭራሽ እኮ ጾሙንም የራሱ ጉዳይ አለች፣ ፈጣሪንም የራሱ ጉዳይ አለች እኮ አቦ የራሱ ጾመኛ ክርስቲያኗ ምን አለቻት? እባክሽ እንደዚህ አትበይ እያቸው፣ እነሱ እንደውም እየመከሯቸው ነው። ተመልከቱ፣ እሷ እባክሽ እንደዚህ አትበይ ጾመኛ ነች ስትላት አቦ የራሱ ጉዳይ ናለችው። ማን ነው ለአንዲት ርካይ ሴት ብላ ማንነው እንግዲህ። ጾሙንም የራሱ ጉዳይ አለች፣ ፈጣሪንም የራሱ ጉዳይ አለ። ምን አለባት መይ ፈጣሪንም ወይም ጾሙንም ወይም ሙስሊሞች ለእኛ ተሆን በቃ፣ አንቺ እንደናንተ አይነቶቹ ሙስሊም አሰዳሮች ናቸው። አያቸው በጣም ተደጋገመ ማለት ነው። በጣም ተደጋገመ። በእናንተ ነው እንግዲህ እስልምና የሚገመተው ሙስሊሞች የሚገመቱት። እኔ ልናገር ይችላለው፣ የምናገረው ደግሞ እውነት ነው። የምናገር እነዚህ የሚያደርጉትን ነገር ነው ቁጭ የማደርገው አንዳንድ ሊታደብ ይችላለሁ፣ እሱን ቀንሳለው። በራሴ መሳደብ የለብኝ ግን እናንተ እንደዚህ ስትሉ ማንናው የምትገምታስገምት ሙስሊሞች እንደዚህ ነው የሚናገሩት ወይ እስልምና እንደዚህ ነው አይባልም። እንደዚህ በጣም እያስጠላችሁኝ፣ በጣም ነው የምታስጠሉኝ። በነገራችን ላይ የእውነት ነው ምላችሁ ሜዳ ላይ ያላችሁ የመዳን በጎች ሙስሊም የሆናችሁት ማለት በጣም እየዘጋችሁኝ ነው። የምትሉበትን አታውቁም፣ የምትሰሩት ምን እንደሆነ አታውቁም፣ የምትከተሉት ምን እንደሆነ አታውቁም። በቃ መሃይሞች ናቸው፣ በቃ መሃይሞች የመጨረሻው ማለት ነው። ቢያንስ እሷን አርላ ለአንዲት ሴት ብላችሁ ፈጣሪን እንደዚህ በረ ይደብራል። ደግሞ ልጅስ ምን አደርጋችሁ እሱ ስራውን ነው እየሰራ ያለው። እኛ ምን ብናደርጋችሁ ነው? ቆይ ማለት ምን ብናደርጋችሁ፣ እንዴት ብናቀርብላችሁ ነው? እነዚህ ልጆች እየተግማሙ ያሉት በውሸት ነው፣ ለብር ብለው ነው። በነገራችን ላይ ኢሳቅ ወንድሜ በረመዳን ሰዓት ላይ በዚህ ሰዓት ላይ ከእንደዚህ ከረከሰ ነህ ግሩፕ ገብተህ በመርቅም በጣም ለገንዘብ ነህ። እንግዲህ እሱ የገባው እኮ ደመቁን ወዷት እንዳይመስላችሁ። ምን ሆናችኋል? እንኳን አይደለም ይሄ እንድናገር አታደርጉ ማለት ነው። ደመቁን ወዷት ሳይሆን ለገንዘብ ብሎ ነው የገባው። ምንድን ነው ለገንዘብ ብሎ ሊሰራ በቃ ወይም ተከፍሎት ነው። አሁን እንደገና ደግሞ እንዲቱ በከፍቶ ይመጣል። ይህን ነው ምነግራቸሁ፣ እውነትን ነው ምነግራቸው እና ደመቁን ወዷት እንዳይመስላችሁ። እንደዚች አይነትን ሴት ማንም አይወደ አይፈልጋትም። እንኳን አይደለም ይስቅ አበጋ ዝራቱ አይፈልጋትም። የተሰተረች ማንኛውም ወንድ የየትኛውም እምነት ተከታይ ወንድ የሚፈልገው እየተሰተረች ሴት እንጂ ምን ሆናችኋል? እና እነሱ ለይታ ያው ሀላስ እንትን ነች ያን ያላስፈለግ ግን፣ አበጋዝ ጋር ምናምን አብረው ናቸው። አሁን ምንድን ነው ያለው? ዛሬ ደግሞ አበጋዝ ቤት አላደራ ቤት አላደራችም። ተመልከቱ እንግዲህ ማለት ነው ቤት አላደረችም። ከማን ጋር ያደረችው? እንዳገኝ እንዳገኝ እና እነሱ እንደዚህ እየተጃጃሉ ለሚሰሩት ቪዲዮ እራሳቸውን ዝቅ ብር አስበልጡ እናንተ መባናት ምን ይሉታል? የእናንተ በተለይ ደግሞ ሙስሊሞች ማለት ነው። አሁን ምን ወቅት ነው? እኔንስ ምን አለበት እንድናገርባት አደረገው ወላሂ አትበሉ። ቢያንስ የእሷ ፎቶ አምጥታችሁ ደግሞ ቀናችሁ ትላላችሁ። እኔ በረካ ሴት አልቀናም። ባይዘ ወይ ማለት ነው ያጭ እና ፎቶዋን አምጥታችሁ ማለት ነው እዚህ ጋር ግርግዳ ላይ ማለት ነው። አዎ እምነታችንን ተውድን እስልምናችን ወላሂ እያላችሁ አትቀደዱ። በቃ ግርግዳ ላይ ፎቶዋን አሳጥባችሁ ተባ አሳጥባችኋለሁ። ነገር ያው ግርግዳ ላይ ለጥፏት እና ስገዱላት። ገባችኋል አይደል? እንደዚህ አድርጋችሁ አምልኳት። በቃ በእሷም አሉ እንጂ እዚህ ጋር እየመጣችሁ እስልምናን አታሰድቡ፣ ወላህ እያላችሁ ሙስሊሞችን አታሰድቡ። ርካሾች የማትረቡ ማለት ነው እኝክ ምን አይነት ነው? የእውነት ይስሐቅ በዚህ ሰዓት ላይ ከእንዲዚህ አይነት የተግማማ ስራ በመግባት በጣም አዝናል። አላህ ልብ ስ ይስጠን። በጣም የሚያሳዝን አንድ ሙስሊም ይሄ አንድ የዛሬ ዓመት እኮ ደርስ ይችላል። እኔም ራሱ ወንጀል እንትን እያልኩኝ ነው ማለት ነው እና በስርዓቱ ጾምን እንትን እንደማለት እዚህ ሴት ከእንደዚህ ከእኔ ሴት ጋር መተቃቀፍ እንደዚህ፣ አረ በጣም ይደብራል፣ ያሳፍራል። የምር ጥሩ ልጅ ነበርክ። እኔ ቤት ገብቼ ቲክቶክ ላይ በጣም ጥሩ ልጅ፣ ጥሩ ትምህርቶች የምታስተም በቃ ምስኪን የምትረዳ ልጅ ነህና፣ እዚህ ቦታ ላይ ስላየሁ በጣም አዝናለሁ፣ በጣም አዝናለሁ። እና እነሱ ቆይ፣ እናንተ ማለት ነው በጎቹ ምን ብትደረጉ ነው የሚገባችሁ? እንደ ማውራት ነው እንደ ቃሉን ምናምን መጠቀም አልፈልግም፣ ማለት በጣም ያስጠላል። እና እናንተ ከዚህ ቲክቶክ ላይ ተሰቅላችሁ ከመቀደድ ከማውራት ከምናምን አታልፉም። በቃ አላማ የላችሁም። አውርታችሁ በቃ እንደዚህ ለፍልፋችሁ፣ ሰው እየሰራ ይሄዳል ማለት ነው። ሰው እየሰራ ይሄዳል፣ በአቅሙ እያደገ ይሄዳል። እናንተ ደግሞ እያወራችሁ እየወረዳችሁ ነው ትሄዱት። ልንገራችሁ በጎችዬ፣ ማለት ነው ሰው እየሰራ እያወራ ይሄዳል፣ ያድጋል ማለት ነው። እናንተ ደግሞ መጠቀሚያዎች ናቸው፣ እያወራችሁ እታች ናችሁ። በቃ ስራችሁን እንኳን እራሱ የመሐመድን ስራ በትክክል አሰሩ፣ ቁርአን ቅሩ። ሙስሊም አይደላችሁ እንዴ? አብዛኛዎቹ እኮ እዚህ ቦታ ላይ የምትሉት ሙስሊሞች ናችሁ፣ አሰዳቢዎች ማለት ነው። እዚህ ቦታ ላይ ከቆሻሻ ቦታ ላይ ማለት ነው፣ ከድራማ ከፕራንክ እዚህ የሚያስተምሩት መጥፎ ቦታ ላይ የዋላችሁ ያላችሁት አረብ ሀገር ያላችሁ ሙስሊሞች ናችሁ። ገባችሁ። አንቺም ብዛት ሄጃለሻል። እኔ ቪዲዮ በቃ ቪዲዮ ልሰራ ስለ ከፈለግኩ ምናምን ይሄዳለሁ እንጂ የሱ ቪዲዮ ሲጀመር አላዳመጥም። የእነሱን ቪዲዮ አላዳመጥም። ገባችሁ አይደለ? ታምኔል አያለው ፎቶ ለጥፋለሁ። አንዳንድ በኮሜንታችሁ በራሳችሁ ኮሜንት ማለት ነው በኮሜንቱ እረዳለሁ ምን እንደተሰራ ተሰራ እንጂ፣ የእነሱን ቪዲዮ ምን ብዬ ነው የማየው? ያስተምራል እንዴ? አያስተምርም እኮ አንድ ቀን እንዴ ቪዲዮአቸውን አይጨላችሁ አላቅም እንኳን አይደለም ሙሉ ላዳምጥ ማለት ነው። እኔ የምሰራው በታምኔል ነው። ታምኔል አይቼ ከዛ ደግሞ በምትጸጡት ኮሜንት ማለት በምትጽፉት ኮሜንት እናንተ ስራ ፈቶች አላቸኋል። የምትለቀልቁት በእናንተ ነው ቪዲዮ የምሰራው እኔ እንጂ፣ የእነሱን ቪዲዮ እኔ አላዳምጥም። የማዳምጠውም አለ እኮ፣ ግን በተለይ ይህ ግሩፕ፣ ኧረ ምን ሊያስተምር እንደዚህ አላት እንደምን አሸ ብዬ የማዳምጥ? ለምን ብዬ አላዳምጠ። አንድ ቀን አዳምጭላችሁ አላቅም እና በጣም በጣም በጣም በጣም ይሄ ነገር የተደጋገመ ነው። ከወሬ አታልፉን። በነገራች አታሰድቡ። በጣም እያስጠላችሁ ነው። በነገራችን በጣም በጣም በዛም ሲሄድ ውላህ እያላችሁ የምትቀደሉት እናንተ ናችሁ። ምንድነው፣ የዚህን ያክል ደግሞ አንዳንድ አላችሁ ማለት ነው። ይስሐቅና ደመቁ ይገናኙ በአንድ ቢሆኑ እምነታቸውን አረ፣ ወደዛ ራሳቸው። ከፈለጋችሁ አግቧት፣ ከፈለጋችሁ ዳሯት፣ ከፈለ አረ፣ ወደዛ ምንድን ነው እነሱ ስራ እየሰሩ ነው ያሉት። ልጁን ለቀቅ አታጣብቁበት እንጂ እዛው እዛው ራሳቸው ተጣብቃበት እኮ ነው እና እኔ ነግራችኋለሁ እኮ የተዝረከረከችን ሴት ማንም አይፈልጋትም። እንኳን ዓለም ደ ሳቅ ያለ ሸበላ ማለት ነው ገባችሁ አይደለም? እሱ እኮ ባለትዳር ነው። ምን ሆናችኋል? እና ለጊዜው ይጠቀሙባት አዋታ ጠቀምባት ጎበዛ አዋታ ጠቀምባት እና ተጣመሩ ምናምን ይህ የምትሉት እዛው አበጋዝ እንደፈረደበት ፍቅርዬ ናፍቃኛለች። ይህን ይወዳ የእሷን ቪዲዮ ግን አያለም የእሷንም ያለው የሌሎችም ማያለው በነገር ስም አልጠራ ማለት ነው እና የዘኛው የዘኛ የነ ደመቁ ምን አሸ ብዬ ስራ ጠፍተኝ ላሳት እንዳላት መጣ ወይ ይችላል የወንጀለኝ ዘንድሮ ዘንድሮ ማለት እና እንደዚህ በጣም ነው የተገማማችሁት ማለት ነው። እንደዚህ እያላችሁ እዚህ በጣም ከወሬ አታልፉ ማ በገዝምን አረጋችሁ። ስራ እየሰራ ነው ወንጀል ወደ ራሱ ይዘው ይቻል ፍቅሪ የምታለች ማለት ነው። ዛሬ ፋድ ብላ ማለት ነው። በነገራችን ላይ ያው ቪዲዮ ሰርች ሼር ላድርግ ስል ያው መጣች እስኪል እኔም ሃሳብ አስተያየት ልስጥ ብዬ ነው። ኮሜንታሮች ምናምን የደመቁ የበጎች አላችሁ እዛ ጋር ኩረጃ ምናምን፣ ማን ነው ኮራጁ? ማን ነው ተኮራጁ? አታፍሩም አይደለ? እፍረት የሚባል ነገር ይን አልፈጠረባችሁም አይደለ? በቃ እፍረት የሚባል ነገር የለማ ስታድጉ ምናምን ስትኖሩ እንደዚህ አይነት በቃ የላችሁማ እንዴ ምንሆናችኋል ፍቅርዬ እኮ ቆይታለች እኮ ከለብ ትለብሳለች። ሲጀመር አቁቷ አታውቅም። ብዙ ረመዳኖችን አስፈጥራለች እኮ አፍጥራለች፣ ከጓደኞቿ ጋር ፍቅርዬ ማለት ነው እየለበሰች ማለት ነው። አዲሱ አይደለም፣ ደማቆ የዛሬ ዓመት ነሙ ቤት ያፈጠረች ጊዜ ላስታውሳችሁ። እንደ ቅጣራ ፈንድዳ ኮን ሄደችው ራቁቷል ማለት ነው እያስማማችሁ ከብዙ ወንዶች መሀል ማለት ነው። አሁን ግን ይስሐቅን ማለት ነው። እንደ ለአንድ ቀን እንኳ እስኪ ልብስ ልበሽ ቢላት ይስሐቅን ላከላት ከካሜራ ጀደቦ እንረሟሉ አላያችኋቸውም? ግን እንረሟሉ ከወጣ ብሎ ነበር እኮ ማለት ነው። እና ገና ዛሬ አሁን በቃ ይስሐቅ ስለመጣ እሱ የተከበረ ልጅ ነው፣ ገባችኋ? አለ አሁን ዛሬ ቢሳሳትም ቢያሳሱትም፣ እነሱ ማለት ነው፣ እሱ ጋር ተጠግታን የለበሰችው ማለት ነው። እንደምን ሆናችኋል? በቅርብ እኮ የዛሬ ዓመት እነሞ ቤጋ ምናምን ታስታውሳላችኋ? አለ እና ማነው ኮራጁ? ማነው ተኮራጁ? ሲጀመር ፍቅሪ የአሟልቶ የሰጣት ንግስት ምርጥ ቀሽት ልጅ ነች፣ ገባችሁ አይደለ? ምንም የምትኮርጀው ነገር የላትም። ሲጀመር አሟልቶ የሰጣት ነች። እንደውም አንዳንዴ እነዚህ እና በጋዝ ጋር እየሰራች ምናምን የሚያስጠሉ ቪዲዮዎች ምናምን እነሱ ጋር መደብለቋን ራሱ ያስጠላኛል ማለት ነው፣ ገባችሁ አይደለ? ምክንያቱም አሀያ ጋ የዋለች ግደር ፈስ ተምራ መጣች ስለሚባል ማለት ነው። እንደው እነሱ ጋር የሚኮረጅ መጥፎ ነገር እንጂ ጥሩ ነገር የለም። እነሱ ጋር የሚኮረጅ ውሸት እንጂ ጥሩ እውነት የለም። ገባች አይደለ እነ ደመቁ ጋር የሚኮረጅ ውሸት እንጂ እውነት የለም። መጥፎ ነገር እንጂ ጥሩ ነገር የለም። አስረግጬ ነው ነግራቸው። ስለዚህ ፍቅሬ ከማንም ምን የምትኮርጀው ነገር የላትም። ገባች እንደውም ተሳስቼ በደንብ አላየሁትም ነበር የፍቅሬ እጅ ከእግሯ ላይ ነው ለካ ያለው ማለት ነው። አሁን አመሰግናለሁኝ ተመልሼ እጅ አየሁት ማለት ነው። እና ያው ግን ራቅ መለጣጠፉን አልወድም። ፍቅርዬ ባልሽ ካልሆነ ሰው ጋራ ባትለጣጠፉ ምክንያቱም አንቺ አይመጥንሽም እንደዚህ መለጣጠፍ ለዛ ነው መለጣጠፍ ለደመቁ ማለት ነው ካገኘችው ወንድ ጋር ለመለጣጠፍ እንግዲህ አንዴ ወንጀለኛ ሆኛለሁ አይደለም ለደመቁ ለአንቺ አይሆንም ይሄን ይወድ ማለት ነው እና እንደዛ ነው እላችኋለሁኝ ዛሬ ወንጀለኛ በጁማዊ ፈጣሪ ኧረ እንደው እንደ አሳሳችሁን ያዝልኝ ኧረ እንደው ወይኔ ወይኔ እናንተ ወንጀለኞች የእናንተ ወንጀል አጣቢ ሆን ኮላላዚ በጣም ያስጠላል እና ፍቅር እየኮራጅ አይደለች አመሰግናለሁ ላይክ ሼር ሰብስክራይብ አድርጉ ማለት ነው እናንተ አረብ ሀገር ያላችሁ በጎች በኛክ